ከዚህ ቀን ጀምሮ ኡመይድ እርሱን ለማግባት እንደተስማማውና የሽታ ቃሌን እንደሰጠው ቆጠረ። እውነት ለመናገር እኔም ቀጣዮቹን ያካሄድና የቅድመ ተከተል ጉዳዮች ማሰብ ጀምሬ ያለው። ስለሆነም በመጀመሪያ ለፋይሰል ቀጥሎ ለእናቴ ለመናገር ወሰንኩኝ። ከአሁን በኋላ የነብርን ጅራት እንደያዝኩ ራሴን አሳምኛለሁ። ቁርጠኛና የውሳኔ ሰው ለመሆን ለራሴ ቃል ገባው። ፋይሰልን ከቤት ውጭ ከአንድ ካፌ ቁጭ አድርጌ ያለውን ሁኔታና የደረስኩበትን ውሳኔ ነገርኩት። ከፊት ለፊት የሆኑ ጸጥ ብሎ ሲሰማኝ ቆየና ምንም ሳይናገር ዝም አለ። ወንድሜ አንድ ነገር አትለኝም እንዴ ብዬ ጠየቅኩት። በመስኮት ማዶ ማዶ እያየ ምንም ምን ልበልሽ? እኔ አንቺን ውሳኔ ያከብራለሁ፣ ደስተኛ እንድትሆኚ ብቻ ነው የምፈልገው አለኝ። ገጽታው ላይና አይኖቹ ውስጥ ግን ቅሬታ ይነበብ ነበር። የተሸነፍኩት የቤተሰቡን ሰላም ለመጠበቅና ከጥቃት ለመከላከል ስል ከአቋሚ የተንሸራተትኩ አድርጎ በማሰብ ያዘንልኝ ይመስላል። የወንድሜ አለኝታነትና አሁን ስለ እኔ በማሰብ ነፍሱን ማስጨነቅ አስቤ ድንገት እምባይ ዝርግፍ አለ። ማልቀሴን ሲመለከት አጠገቤ መ ሊያባብለኝ ብዙ ሞከረ። እየደጋገመም ደስተኛ እንድትሆኝ ብቻ ነው የምፈልግ፣ ደስተኛ እንድትሆኝ ብቻ ነው የምፈልግ፣ ደስተኛ እንድትሆኝ ብቻ ነው የምፈልግ ይለኛል። የሚመለከቱን ሰዎች በአንዳንድ ነገሮች ያልተግባባን ፍቅረኛሞች እንጂ ወንድምና እህት አልመሰልናቸውም ነበር። ይህንኑ ነገር ለእናቴ ስነግራት ተመሳሳይ ቅሬታ ተመልክቼ መደነቅ ጀመርኩ። ተስፋ በመቁረጥና አባቴን በማማረር ስሜት እስቲ እንግዲህ አግቢላቸውና ይረፉት ከዚህ ደግሞ በምን እንደሚነታረኩን እናያለን አለች። ከሁሉ ያስገረመኝ ግን የሳዳ ነው ግዴለሽነት፣ ከሚመስል ተፈጥሮዋና ለኡመይድ ካላት ቀረቤታ የተነሳ ዜናውን በደስታ ትቀበሏለች ብዬ አስቤ ነበር። እያሳሳኩኝ ኡመይድን እኮ ላገባው ነው ስላት ዱብዳ የወረደባት ይመስል ክው አለች። ከመፍለቅለቅ ሙዷ ተስፈንጥራ ወጣችና ኮስተር ብላ ምን ብላ ስትጠይቀኝ በዕድሜዋ ላይ በአንድ ጊዜ ሀያ ዓመት ጨምራ ታየችኝ አንቺ ክርስቲያን አደለሽ እንዴ እንዴት ሙስሊም ታገቢያለሽ አለችኝ ረጋ ብዬና ደቂቃዎች ወስጄ ላስረዳት በሞክር እንኳን በፍጹም ሊገባላት አልቻለም ያ ሁሉ ችግር ለዚህ ነበር ብላ በሚታዘብ አይኖቿ ስትመለከተኝ የምገባበት አሳጣችኝ እንጃ የምትየው ነገር ምንም አልተዋጠልኝ ብላ በተቀመጥኩበት ጥላኝ ሄደች። ክፍሌ ገብቼ መራራ ለቅሶ አለቀስኩ። ባሳየሁት ጽናትና በፈጸምኩት ተጋድሎ በቤተሰቤ ዘንድ አትርፌ የነበረውን በአንድ ጊዜ ያጣው መስሎ ተሰማኝ። የኔም ባመቼ ይሆን የሚያበቃው እያልኩኝ ስነፈርቅ አመሸው። የደረስኩበትን ውሳኔ እንደገና ለመመርመር ክከጅል ከጅል ድረስ ውስጥ የተነዋወጠ ሌሊቱን እንቅልፍ አጥቼ አድሬ ነጋ አልነጋ በማለት በማለዳ እማማ ጸደጋ ሄድኩ። ቤተ ክርስቲያን መሄዳቸውን ስሰማ ደፍሬ ብስራተ ገብርኤል ቤተ ክርስቲያን ሄድኩ። እዚያው ስጸልይ ቆይቼ ሲወጡ ተገናኘንና መጠለያ ውስጥ ብዙ ደቂቃ ተቀመጥን። ከቤተሰቦቼ ያገኘሁትን ምላሽ የፈጠረብኝን እያለቀስኩ ነገርኳቸው። ውሳኔን ልክ መሆኑን መጠራጠሬን ሁሉ መጀመሬን አልደበቅኳቸው። እሳቸው ግን ኬብሮን አውደ መጽሐፍት፣ ምልሰት በእውነተኛ ታሪክ ላይ የተመሠረተ ደራሲ ማራማዊት ገብሩ፣ ክፍል አንድ። ቢያነቡት ያተርፉበታል። ኬብሮን አውደ መጽሐፍት እነዚህንና ሌሎችን አስተማሪ መንፈሳዊ መጻሕፍቶችን ጥቆማ ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን።